ተኝታለች ሳምሬ አረብሻትን ብዬ እኔ መጣሁት ቁጭ በላልኩት እኔ ልጄ ነው እንግዲህ ልጄ ነው እንዴት ነው ብላችሁ እንደዚህ ዓይነት ነገር የምታስቡት እንዴት ብላችሁ ነው እንደዚህ እኔ በልጄ ምጨክን ይመስላችኋል ምን ያህል ጨካኝ ቢሆን ልጆችን አለማየት የልጅ ልጆችን አለማየት ምንድን ነው ችግሩ ብላችሁ እናንተ አንድ ቀን ይሄንን ጠይቃችሁኛል ጠይቃችሁኛል መሳደብ መብታችሁ ነው አስቴት እኔ ላይ ግን የደረሰው ይሄ ነው። እኔ ጅጅ ኪያ እያለ የደረሰው ይሄ ነው። ያ እሷም አመሉን ታውቅ ይሆን አላውቅም። በንጋታው መሄድ አለብኝ አለች። በቃ መሄድ አለብን ማለት ሳልነግራት እኔ ናት ይንገራት፣ ማን ይንገራት? ቢናት ይነገርካት እንዴ ስለዚህ አረን እንዴ ምን ቢሄን ምን ነግራት አለ ኦኬ። ምንድን ነው መጨረሻችን? ምንድን ነው መጨረሻችን? ምንድን ነው የሚሆነው መጨረሻ ልጄንም ወስዶ አሰድቡኝ ምንድን ነው የፈለገው? እኔና እኔ እና አንድ እግዚአብሔር እዚች ቤት ያለ ይሄ ቤት ነው። እኔ ይሄ ቤት አልወደውም። በነገራችን ላይ በጣም ብዙ ፈተና ይችበታል። የማይለቀኝም ቤት ይሄ ነው። ሬሳ የሚወጣው እዚህ ነው ብዬ